አንቾ የአባቷ ጉዳይ በጣም አሳስቧታል። ምክንያቱም ገንዘቡ ዶክተሩ ጠርቶ ያው እነሱ ከሚያስቡት በላይ እንደሆነ ነግሯታል። ያንንም ደግሞ እትዬ ስሰማ ምን ትላለች የሚለው በጣም አሳስቧታል። እየተጨናነቀች ነው። አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድ እና የተከበራችሁ የቻናሉ ቤተሰቦች፣ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን ኤርትራውያን ወገኖቼ ሰላም፣ እንዴት ናችሁ? ሁላችሁም በያላችሁበት በአለም ዳርቻ ሰላማችሁ እየተሰርፍ ይበልኝ እያልኩ ዛሬም በአዲስ ቪዲዮ ወቀችብያለሁ። ለቤት አዲስ የሆናችሁ ሰብስክራይብ እና የዶል ምልክቱን በመጫን ቤተሰብ የት ሆኑ ዘንድ ጋብዣችኋለሁ። ነባር ቤተሰቦቼ ደግሞ ቪዲዮውን ላይክ፣ ሼር፣ ያላችሁን ሀሳብ አስተያየት እየሰጣችሁ እንድታበረታቱኝ ሁላችሁንም በአክብሮት ጋብዣለሁ። ውድ ቤተሰቦቼ የእናንተ ብርታት ያስፈልገኛል እና እገዙኝ ማለት ነው። በጣም የሚወዳችሁ የማከብራችሁ ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። ከኔ በላይ ደግሞ ፈጣሪ እየወደዳችሁ ያክብራችሁ እያልኩ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። እሱም ኖላዊ ክፍል አርባ ሰባትን ነው ይዤላችሁ የቀረብኩት ማለት ነው። አንድ እንግዲህ በሀሳብ ተጨናንቃ ከወዳ ከወደ እያለች አሴር ይመጣና እንዲህ አንዬ እዚህ ነው እንዲህ ያለሽው ወደ የተደብቀሽ ነው ምናምን ይላታል ማለት ነው። እንግዲህ እሷም ደንገጥ በማለት እንደ ተደብቄ ነበር እንዴ ምናምን ትለዋለች። እንዲህ አንዬ መሆነሻል በጣም ደብሮሻል እኮ ይላታል ማለት ነው አሴር። እሷም እንግዲህ መለስ በማድረግ የተረገመ ሰው ታውቃለህ ትለዋለች፣ በጣም በሚያሳዝን ሁኔታ ተጨናንቃ ስለነበረ የተረገመ ሰው ማለት ይላታል። እሱም ያው ነገሩ ስላልገባው ማለት ነው። ምንም ነገር አይሳካለት የተባለ ሰው ታውቃለህ ትለዋለች። እኔ ምንም ነገር አይሳካለች ተብዬ የተረገምኩ ልጅ ነኝ ትላለች። አሴርም እንግዲህ ሀና ምንም ነገር አልገባኝም ይላታል ማለት ነው። ሀንዬም እንግዲህ አሴር ችግር ተፈጥሯል ትለዋለች። የምን ችግር ይላታል። የአባዬ ሕክምና እኛ እንዳሰብነው አይደለም፣ ወጩ በጣም ብዙ ነው ትለዋለች ማለት ነው። አዎ እሱማ ልክ ነው ወጩ ብዙ ሊሆን ይችላል ይላታል። እሱም እንግዲህ ያው እንደዛው እንደ በፊቱ ስለመሰለው ቀለል አድርጎ ስላየ ሀንዬ መለስ ስታደርግና እኛ የገመት ነው በዛ ቢባል አራት መቶ ሺህ ነበር ትለዋለች። እሱም አው እንደዛ ነው ይላታል። አሁን ምን ተፈጠረ በማለት አሴር ይጠይቃታል። አሁን ግን ዶክተሩ ሲነግረኝ ስምንት መቶ ብር ደርሷል ስትለው አሲርም ይደነግጥና እንዴት ምን ታድያ አንቺ ምናልሽ ምናምን ይላታል ማለት ነው ያው እንግዲህ በጣም አሳስቧቸዋል የብሩ ጉዳይ ላይ። አስርም እንግዲህ ታዲያ አንቺ ለምን ትጨነቂያለሽ? አሰሪሽ አይደል እንደ የምትከፍለው ይላታል ማለት ነው። ሀኒየም እንግዲህ እህትዬ ይሄን ስትሰማ ያው እሷ እንዳሰበችው ስላላ አይደለ በጣም ችግር ይፈጠራል በማለት ትመልስለታለች። ምክንያቱም እትዬ የተስማሙት ቀሪው ሁለት መቶ ሺ ብር መስሏቸው ነበር ትለዋለች ማለት ነው አሲርም እንግዲህ ታዲያ ምን ችግር አለው ታዲያ ምን ችግር አለው ንገሪያትና የምትለውን እንስማ ይላታል አሲር ማለት ነው እንግዲህ ወይዘሮ መላትን ሰሞኑን በተፈጠረው ነገር ጥሩ ሁኔታ ላይ አይደሉም ጭራሽ ይሄን ነገር ሲሰሙ ዘልዝለው ነው የሚገሉኝ ትላለች ሀኒዬ አሲርም እንዴ ይሄን ያህል ይላል አዎ ጠልተውኛል ህክምናውም ያልተቋረጠው ቀድመው ቃል ስለገቡሌ ነው ይላል ማለት ትለዋለች ማለት ነው። ሀንዬ እንግዲህ አሲሪ ወይኔ ጉዳይ ይላል ማለት ነው። በጣም ይጨናነቃሉ። እንግዲህ ታዲያ ምን ይሻላል ሲላት፣ አሲርም እኔም የጨነቀኝ ይሄ ነው ታዲያ ሴትዮዋ ሲሰሙ በጣም ችግር ይፈጠራል ትላለች ማለት ነው። ወይዘሮ ሜላት ስስማ፣ በቃ አንቺ አትጨነቂ ችግር የለውም ይላታል አሲርም ማለት ነው። አንቺ አትጨነቂ፣ አምላክ ሳንነግረው ምን ማድረግ እንዳለበት ያውቃል ይላታል አሲር ማለት ነው። ሀንዬም እንግዲህ በመጨናነቅ ላይ ስለነበረች አሁንስ አምላክም የተወኝ ይመስለኛል ትለዋለች ማለት ነው። እንዲ አምላክም አይተውሽም ይላታል እሱም፣ በፍጹም አይተውሽም፣ እኛ ስለምንቸኩል እንጂ አምላክ መቼም አይተውሽም አይተውሽም ይልና ያጽናናታል ማለት ነው። በፍጹም አይተውሽም ብሎ ያጽናናትና እንግዲህ ወደ አባታቸው ይሄዳሉ ማለት ነው። ወደ ወይዘሮ ሜላት ዶክተሩ ይደውላል። ሄሎ ዶክተር ትላለች። እንደምን አደሩ ወይዘሮ ሜላት ይላታል ዶክተሩ። ማውራት ትችያለሽ እንደ ይላታል። አዎ እችላለሁ፣ ምን ነው ትለዋለች ይላል። ላስቸግርሽ ፈልጌ ነበር ይላታል ዶክተሩ። ወይዘሮ ሜላት ቢሮ መምጣት ትችያለሽ እንደ ይላታል። ዶክተር እንደ ዛሬ ትላለች ወይዘሮ ሜላት ዶክተሩም አዎ ይላታል። መቼ ከሆነ ዛሬ ብትመጪ ደስ ይለኛል ይላታል ማለት ነው። ዶክተሩ እንዴ ውጤቱ ደረስ እንዴት ትላለች ወይዘሮ ላት ሜላት። አይ እንደዛ አይደለም ይላል። ውጤቱማ መቼ እንደሚደርስ ተነጋገርን እኮ እና ታዲያ ምን የተለየ ነገር አለ ትላለች ወይዘሮ ሜላት። ስለ ሀና አባት ጉዳይ ላወራሽ ፈልግ የነበር ወይዘሮ ሜላት ይላታል። ስለ ሀና አባት ምን? እሱን በአካል ስንገናኝ የምናወራው ይሆናል ይላታል። ይሄን ያክል ከባድ ነገር ነው እንደ ትለዋለች ዶክተሩን። አይ ከባድ ነገር ሆኖ ሳይሆን ስለ ህክምናው አንዳንድ ነገሮችን ብናወራ ብዬ ነው ይላታል። አንዳንድ ነገሮችን ማወቅ ስላለብሽ ነው ይላታል ማለት ነው። እና እሱ ከሆነ እኮ ለሀና መንገድ ትችላለህ ትለዋለች። ምን መሰለሽ ወይዘሮ ይላት አንቺም ማወቅ ያለብሽ አንዳንድ ነገሮች አሉ ይላታል። በቃ እንደሱ ከሆነ አንደኛ ወደ ስራ ስመጣ መጥቼ እናወራለን ትለዋለች። ዶክተሩም እሺ በቃ ይልና ስልኩን ይዘጋሉ። መቀጠል ወደ እርግብ ክላስ ሰላምዬ ትመጣና ትቆረቁራለች። እርግብ ክላስ ሆና ስልኳን እየነካካች ነበር ልክ እንደተኛች ልታስመስል፣ በሩ ልክ ሲቆረቆር ስልኳን ጣላ ታደርግና ትተኛለች መልሳ። ሰላምዬም ግብት ትትልና ክፍል ከተኛ አይቀር እንዳንች ነው፣ ግን ምን አይነቷን ግንድ ነው እዚህ አምጥተው የጣሉብኝ እንደው ፈጣሪ ትላለች። አደራህን እችን ግንድ እህት ያድርገህ ህይወቴን ሲኦል እንዳታደርግብኝ ትላለች ማለት ነው። እርግብ አንቺ እርግብ በማለት ትቀሰቅሳታለች። እንዴ ምን ውጣ ነው እንደዚህ የማትሰማው እያለች መቀስቀስ ትቀጥላለች። እርግብን ብድግ ትልና ምንድን ነው ትላታለ። አንቺ እስከ መቼ ነው የምትተኘው ትላታለች ሰላምዬ። እስከ መቼ ማለት ትላለች እርግብ። ሰዓቱን ግን አይተሸዋል ትላታለኝ። እንዴ ደግሞ ሰዓቱን ምን ሊያደርግልኝ አየዋለሁ? ተኝተሽ ልትይ ነው እንዴ ገና አይደል እንዴ ትላታለች ኧረ እባክሽ ትላለች ሰላምዬ። ገና ነው እንደት? ትላታለች ቀኑ እየተጋመሰ እኮ ነው ትላታለች ሰላምዬ። እሺ አሁን ምን ፈልገሽ ነው የቀሰቀሽኝ? ትላለች እርግብ። ተነሽ አሁን ቁርስ እንስራ ትላታለች። እንዴ የምን ቁርስ ትላለች እርግብ። የምን ለብሰው ትላታለች። የምን ቁርስ ትለኛለች? እንደ የምን በላው ነው ትላታለች ሰላምዬ። እና ታዲያ እኛ ምን ቤት ነን? ትላለች እርግብ። ምን ቤት ነን ማለት ደግሞ ምን ማለት ነው? ሰራተኛው አሰራም እንዴት? ትላለች እርግብ። ሰላምዬ ሀና ነው ሰራተኛ የምትያት? ትላታለች አዎ ሀናን ነው ትላለች እርግብ። ሰራተኛ አይደለችም እንዴ ትላታለች ሰላምዬም። አዎ እሱን ተይው አሁን ተነሽና ቁርስ ምስራ ትላታለች። እንዴ ለምን እሷ አትሰራም ትላታለች ሰላምዬም ሰላምዬም አሁን እሷ የለችም እና ታዲያ እሷ ስንመጣ አትሰራም እንዴ እኛ ምን ቤት ነን የምንሰራው? ትላታለች። አሁን ተነሽ ትላታለች እና እሷ እስከምትመጣ እኛ እራብ መሞት አለብን ትላታለች ሰላምዬ። ሲጀምር ሲጀመር እሷ እስካሁን ለምን አልመጣችም? ትላለች እርግብም ሰላምዬም እሱን ስትመጣ ብጠይቂያት አይሻልም ትላታለች። እሺ በቃ አሁን አትቆጪ ትላለች እርግብም። ሰላምዬም ተነሽ በቃ ምን ትመስላለች ትላትና ትታት ወደ ኩሽና ትሄዳለች። በመቀጠል ከድንገት በር ይቆረቆራል። ወይዘሮ ሜላት ማነው እያለች በር ልትከፍት ትሄዳለች። እኔ ነኝ ትላለች። በሩንም ክፍት ስታደርገው የወይዘሮ ሜላት እናት ወይዘሮ አስቴር ነች። ወይዘሮ ሜላትም ድንግት ትትልና በሩን ስትከፍት ውይ እማዬ ትላለች። እንግዲህ ወይዘሮ አስቴርን ሜላትዬ ትልና እቅፍ ታደርጋትና እንዴት ነሽ ትላታለች። እንግዲህ ወይዘሮ ሜላትን እናቷን እንዴት መጣሽ እንዴ? እኔ እኮ እንደዚህ ነኝ፣ ሁልጊዜም ሰፕራይዝ ነው የማደርጋችሁ ትላለች። በመቀጠልም ወይዘሮ ሜላት እንዴ እናንተ ሰዎች ትንጌት እየመጣችሁ ልታሳብዱ ነው እንዴ? ትላለች ወይዘሮ ሜላት። ወይዘሮ አስቴርም ደግሞ ማን መጣ? ትላታለች። ወይዘሮ ሜላትም ድንገት መስፍን መስፍን መቶ እኮ ድንበር ብሬን አውጥቶታል ትላታለች ወይዘሮ አስቴርም እንግዲህ እንዴ ይላሉ የሜላት እናት መስፍን መጣ እንዴ ይላሉ አዎ መጥቷል ትላቸዋለች እሺ ነይ እሺ ቁጭ በይ ትላትና ከእናቷ ጋር ሄደው ወደ ሳሎን ቁጭ ይላሉ ደህና ነሽ ግን ትላታለች ወይዘሮ ሜላት ወይዘሮ አስቴርም አዎ ደህና ነኝ አንቺ ደህና ነሽ ግን ትልና እንግዲህ ይቀመጣሉ አብረው ወይዘሮ አስቴርም በስመ አብ የመስፍን መምጣት በጣም ገርመል ሜልዩ እንዴት ነሽ መስፍን መች መጣ ትላታለች እንግዲህ በመጠየቅ ሜሉን ብቻ አንድ ሁለት ቀን ሆነው መሰለኝ በማለት ትመለሳለች። አንቺ ግን እንዴት ነሽ ትላታለች ወይዘሮ አስቴርን አለሁ ክብሩ ይስፋ ትላታለች። እናንተ እንዴት ናችሁ ትላታለች። ደህና ነኝ እግዚአብሔር ይመስገን ወይም ማየ ምን ይሻልሻል ግን ትላለች ወይዘሮ ሜላት አንቺ ደግሞ እንደው ትላለች የሜላት እናት። ይልቅ ልጆቹ የሉም እንዴ ትላታለች። ምላሴ ትምህርት ቤት ነው ትላታለች። የእሱ ነገር ደግሞ ሻል ታለው ከወረቀት ጋር ነው ይላሉ የሜላት እናት መታገል ነው ስራው። ምን ታደርጊዋለሽ እማዬ ትላለች ወይዘሮ ሜላት። ተው ብለው እኮ አልሰማ አለኝ። አሁን ግን ጤናው እንዴት ነው ትላለች የሜላት እናት። ሜላትም ሰሞኑን ደግሞ ደና ነው ትላለች። ህመሙ በደንብ ለቆታል ትላለች። የሜላት እናትም ተይባክሽ ይላሉ። ምን ተገይቶ ትላታለች። ምን ያገኛል እማዬ ትላለች። አው እግዚአብሔር ብሎለት ነው እንጂ ትላለች ሜላት። የሜላት እናትም ሰራተኛዋ እያከመችው ነው ስታያል ነበር እንዴ ትላታለች። ለወጉማ ተብሏል ያው አምላክ ፈቅዶት ነው እንጂ ከሷ የተሻለ ስንት ሰው አይቶታል ነበር እንዴ? ትላለች የሜላት እናትም፣ ህክምና እኮ እውቀት አይደለም የሚያድ ነው። እና ምንድን ነው የሚያድ ነው ትላለች። እጅ ነው የሚያድ ነው ዋናው እጅ ነው ትላለች። በእርግጥ በተለምዶ አንዳንድ ጊዜ አላደል አገራችን ይባላል። የከሌ ዶክተሩ እጁ ብቻ ሰላም ያስገኛል ምናምን፣ ጤና በቃ እጃቸው ብቻ ይበቃል ይላሉ ማለት ነው። ያው እንግዲህ የወይዘሮ ሜላትም እናት እንደዛ ነው እያለች ያለችው ማለት ነው። አንዱ እውቀትን ባይኖረው እንኳ እንደው እንዲሁ ዝም ብሎ ነካ ሲያደርግሽ ትድኛለሽ። አንዳንዱ እውቀት እያለው እንኳ ምንም የማያድን ዶክተር አለ ትላታለች። አይማዬ ትላለች ሜላት ባህል ህክምና ደረግሽው እንዴት ትላታለች። ለነገሩ አንቺ ይላሉ የሜላትና ለ አይነት ነገር መች ገባሽና፣ ይሏታል። ወይዘሮ ሜላት ሰላምዬ ይይ እንዴት ናት ይልቅ ትላታለች። ክችን ከህቷ ጋር ገብታ ቁርስ እየሰራኝ ነው ትላለች። ወይዘሮ ሜላት ሰላምዬ ልብ ገዝታ ክችን ገብቷል ትላለች። ክችን ገባች ትላለች። የሜላትናት ሜላትም ተብሏል ትላለች። ለማንኛውም መጣው መኝታ ክላስ የሆነች ስራ ይዣለሁ ትላታለች። የሜላት እናትም እንዴ ኔን ስትለሽ ነው? ወደ መኝታ ክላስ የምን ስራ ነው ደግሞ ኔን ጥለሽ እንዴ? ማየ መጣው አልኩሽ፣ አልቆይም ቶሎ ነው የምመጣው። በሺ ይሁንልሽ ይላሉ የወይዘሮ ሜላት እናት። በመቀጠል ሀኒቶ ከአባቷ ጋር ትመጣና ከአባቷ ጋር ስትመጣ በሩን ክፍት አርጋ ስትገባ አባቷ ወንበር ላይ ተቀምጠዋል። እንዴ አባ አልጋላያቱን እንዴ ትላቸዋለች። የሀኒም አባት እንግዲህ፣ እንዴ እስኪ አንዳንድ ጊዜ እንኳ መቀመጫ የሞ ወንበር ያገኝ ብዬ ነው ብለው ይቀልዳሉ። አይ አባዬ አንተ ትቀልዳለህ አይደል? ትላለች ሀኒዬም። ከዚህ በኋላ ራሱ ከወጣሁ በኋላ የተቀመጥኩ መስሎኝ እንዳልተኛ ፈራለሁ ይላታል። ኧረ ትቀልድ አባ፣ ደግሞ እኮ ዶክተሩ ነግሮኛል ጋደም ማለት እንዳለበት ነው የነገረኝ። ወገብህን ማሳረፍ አለብህ ትለዋለች። እንዴ ይላሉ የሀኒ አባት፣ አስኬሬን አይደለሁ ታዲያ እስከመቼ ተኝቼ ዘልቀዋለሁ? ሀኒዬ ይሏታል። አባዬ ህክምናውን እኮ እስከምትጨርስ ድረስ ነው ትላለች ሀኒዬ። ወይኔ ምን የታደለች ልጅ ነች! ጸባዋ እነሱን ታያቸው ይሏታል። እኔ አሁን ደህና ነኝ ይላሉ የሀኒ አባት። ይልቅ ለምንድን ነው ዶክተሩ ላናገርሽ ፈልጋለሁ ያለሽ? አይ ዝም ብሎ ነው ዝም ብሎ ነው ማለት መገዛት ያለባቸውን መድኃኒቶች ስላሉ እሱን ሊነግረኝ ነው ትለዋለች ሀኒ። ሁኔታሽ ምንም ልክ አልመጣልኝም ይላሉ የሀኒ አባት። አባ በሆነ ባልሆነው ለምን ትጨነቃለህ ትላለች ስታስበው። ከዚህ ውጭ ዶክተሩ ምን ሊለኝ ሊሆን ይችላል ትለዋለች እኔ ምን አውቃለሁ። ለመሆኑ አሲር የት አለ? አሲር ወጣ ብሏል። ወደየት? ምግብ ይዤ ልምጣ ብሎ ወጣ። እንደው እሱ ደግሞ በቀን አስር ይሄ ካልበላ አይሆንለትም ይላሉ። ይህን ያባት አሁን እንኳን ይሄድ ብየው እኔ መቃብር ይየው ነው እኔ አዜዝ ሆነው ትላለች ማለት ነው። ይሁን እስኪ። አንቺ ግን ዛሬ ስራ ያለሽ እንዴ? አለኝ አባ በጣም ረፈደ ብኝ አይደል ትላለች ሐኒ ሞሰዎቹ እንዳይከፋቸው ይላሉ የሀኒ አባት። አዎ ትክክል ነህ አባ፣ ከመቅረት አርፍዶ መድረስ ይሻላል። አዎ በይ ሂጂ። እሺ ሰላም አልልኝ አባ። እሺ አሚን ሰላም አይልኝ ይላሉ። ደግሞ አሴር ሲመጣ ምግብ በደንብ ብላ አባ። አይ አንቺ ትሻይ ነበር ከሱ ጋማ ከቀረብኩ እኮ የፊት የፊቴን እበላለሁ ብሎ እጄን ቦጫጭሮ ጨረሰኝ ይሏታል። ይህም በደስታ እና ልቅር እንዴ አባዬ ትላለች በፈገግታ። ኧረ ስቀልድ ነው አንዬ ይላሉ። አሲር ጋር እኮ እየዋልክ ቀልድና መርህን መለየት እየከበደኝ ነው አባ ትላለች። አሲር ቢሆን ህይወት በቀላሉ አትገፋም። ታዲያ ምን ላድርግ ይልሻል ይሏታል። በይ ደህና ዋይ እንግዲህ። እሺ አባዬ ትልና ሰላም ብላቸው ደህና ዋለልኝ ብላ ትሄዳለ። የተሰናብታቸው ወይዘሮ አስቴር ብቻቸውን ሳላቁጭ እንዳሉ ሰላምዬ ብቅ ትላለች ማለት ነው። ኩሽና እየሰራች ስለነበር እንዴ ትላለች ስታያቸው። አስቴር አንቺ ነገረኛ ይሏታል። ከዛም እንግዲህ ሰላምታ ይሰጣጣሉ። እንደሽ፣ ደህና ነሽ ግን ይሏታል ወይዘሮ አስቴር። መቼ መተሽ ነው አያቴ ትላለች ሰላምዬ ያን አሁን መግባቴ ነው ወይ አስቴር? አሁን አሁንማ ትላለች ስለ አሁንማ እያረጀሽ ነው ያው። ግን አያቴ ባቴኝ እማዬ ብትይኝ እንኳ እንደው ምን አለበት ይሏታል ወይዘሮ ዝም ብለሽ ቂጣ በቀደደው አፊሽ አስቴር ስትይ፣ እንደው አይከብድሽም እንዴ አታፍሪም እንዴ ይላሉ። በጣም እኔ እኮ ጓደኛዬ መስለሽ ስለምትታየኝ ነው፣ ትላታለች አያቷ። ዘሮ አስቴር እንደው ምን ይሻለሻል እንዴት እንዳማረብሽ ብታይ ይሏታል። ሰላምዬ ወይ ወፈርኮ ይስከሳሁ አንቺ ስትወፍሪ ብቻ ነው የሚያምርብሽ እኮ ይሏታል። ወይ ዘሮ አስቴር ሰላምዬ ምባከሽ ወልጄ ከርሜ ነው ትላለች። እኮ ባለፈው ሆስፒታል ገባሽ ሲሉ ታመሽ መስሎኝ ነበር ከአንቺ ወልደሽ ነው ልጁ የት አለ ታዲያ ይሏታል። ሰላምዬ አባቱ ትምህርት ቤት ወሰደው። ዘሮ አስቴርም በጣም በሚገርም ሁኔታ ወይ ጭራሽም አባት አለው ወይ ይሏታል። እንዴት ትላለች ሰላምዬ እንዴት ነው የማይኖረው መቼም ከነፋስ አልወልድ ፋሳ አላረግዝ እንዴት ያለ ብር መዝጊያ የሆነ ማች ነው ያመጣሁልሽ። ብረት መዝጊያ ነው ያመጣሁልሽ። የብረት ማች ሌባ ነው አይደለም። የሰደግኩት አባት ነው የሰደግኩት። አስቴር ግን አንዳንድ አያት መሆንች እንጠራጠራለሁ። ወ አያቴ፣ ትንሽ ነገር ከጀመርኩልሽ ማቆም የለሽም አይደል? ወይ ሰላም፣ ከምን ሰላም? ቆይ ግን የመጣሁት ማለት ትላለሽ። የመጣሁት ኮ በሰላም ታስ አይደለም በዋሊያ ነው ወይ ማየት ትላለሽ። አንቺ ትቀልጃለሽ። እንዴት እኔ ኮ እንዴት ናፍቀሽ እንደ ነበር ትላለሽ። ሰላም ይሁን እኔ ነኝ እንዴት እንደ ናፍቀሽኝ ብታይ። ሰላም እየነቀፈ በማለት የኔ ቆንጆ ትላት አላለሽ። ግን ማር ቤቱ ዘንድሮ ምን አይነት ጣጣ ውስጥ ነው የገባሁት? አክስቴ ምን አይነት ጉድ ውስጥ ደውለችኝ ምናምን እያለች እንግዲህ፣ ወደ አክስቷ ትደውላለች። ጉድ የማያልቅ ቤተሰብ ነው። አክስቴ የስራሽን ይስጥሽ እያለ የአክስቷን ተማርራ ይቺ ማናት እያለች ትላለች። ሰላም አለ ትላታለች። የሆነ ሆነ ሴት መታለሽ አለች ትላታለች። ሴት ሴቲኛ ልጅ እንዴ ነው ምናውቃለሁ ትላታለች። ትክክል ነሽ ሆነች ፍንዳታ ነገር ነች ትላታለች። ወይዘሮ ባዩሽ አያታቸው እንዳትሆን እያለቻት ነው መሰል። አዎ ሰላም አያቴ ስትላ ሰምቻለሁ ሰምቻለሁ ትላታለች። እርግብም እውነት አክስቴ እቺ አያታቸውን ነው ወይዘሮ ባዩሽ ዘሮ አያቴ አንቺም አያቴ በል እያለቻት ነው መሰል። እንዴ አክስቴ በስልክም አያቴ በሉ እያልሽ ነው እንዴ? ትላታለች። በእናትሽ በቃ ቻው ቻው፣ አክስቴ እደውልልሻለሁ ብላ እርግብም ስልኳን ዘጋለኝ። እንኳን ወይ ዘንድሮ የዘመድ ሀብታም። ሰላምዬ፣ ተቃቅፈው ፍቅራቸውን እየተገላለጡ እያለ ከድንገት ሀንዬ በር ክፍት ስትላት እንግዲህ ሰው ቀጥታ ጉልበቷ ላይ ውድቅ ብላ ስትሰማት ሴትዬ የኔ ድንቅ ብላ አያቷ ሮ ድንቡሽ ቡሽ ያልሽ ልጅ ነሽ፣ ትላታለች አያቷ ማለት ነው ወይዘሮ አስቴር። እንግዲህ አንየም በመደነጋገጥና በመደነጋገር ዝም ብላ ታያታለች። አንየም አይ እኔኮ፣ ትላለች ደስ ስትይ በእናትሽ፣ ነስ ይሉና ወይዘሮ አስቴር መልሰው ይስማታል። ይችም ጥሩ ቤተሰብ ነው ያሳደገሽ፣ የልጅነት አበባሽ እንዳለ ነው። ሰላምዬም አስቴርዬ ታምራለች አይደል ትላታለች፣ አያቷን ሀንዬም፣ ጨዋ ስለሆነ ሰላምዬ አያትሽን እንዴት ነው ሀንዬ፣ ሰላምዬ አያትሽን እንዴት ነው የምታናግሪያቸው ትላለች። አፈር በበላው በልጅነትሽም ልክ እንደዚህ ነበርሽ እኮ ይላሉ ወይዘሮ አስቴር የሰላም አያት። ሀንዬም ድንግጥ በማለት እንዴት ትላለች። ትቅዳፍ እንደመጣላት አስቴር ስትለኝ አንቺ ግን አያቴ ነው የምትይኝ አያቴ ነው ማለት ያለብሽ ትያት ነበር እኮ ግን እኮ ትላለች። ሀንዬ ትላለች ሀንዬ ብድግ አድርጋ ዝም በይ አያት እባክሽ ትላለች። ምን ሆነሻል ልጄ ይላሉ ወይዘሮ አስቴር ሀንዬን። ሰላምዬ እንደዚህ መርበትበት ሁሌም ትወዳለች ትላታለች ወይዘሮ ዘሮ አስቴርም። ደህና ነች ግን አይደል ይሏታል። አዎ እግዚአብሔር ይመስገን ትላለች ሀንዬ። አያቷም ታሪክሽን ሁሉ ሰማሁት እኮ ይሏታል። ስንቱን መከራ አልፈሽ ነው አልፈሽ ነው የመጣሽው ልጄ ይሏታል። አንቱ ልትይ ወንዴ የምትፈልጊው ልክ እንደ ልጅነትሽ አያት እያልሽ ጥሪ ይሏታል ወይዘሮ አስቴር። እሺ ለምዶብኝ ነው እኮ ትላለች ሀንዬ ወይዘሮ አስቴርም በስመ አብ ይላሉ። አይነት ስርዓት ያለው ቤተሰብ ነው ያሳደገሽ ይሏታል። ሰላምዬም ወይ አስቴርዬ፣ ቀረብ ብለሽ ስታያት ደግሞ እንዴት እንደምትወደድ ልጅ እንደሆነች ታውቂያታለሽ ስትላት እንደምትወደድ ልጅ እንደሆነች ታያታለች። ስትላት ከአንቺ ጋር እየዋለች ካልተበላሸች ነው ትላታለች። ሰላምዬን ሰላምዬን እንዴ ትላለች። ሰው አበላሻለሁ እንደ ትላለች። የቋጣ በማለት ሰላምዬ እንጂ እንኳን ስችን ምስኪን ልጅ አግኝተሽ እንደውም እኮ እንዳውነሽ ስትላት፣ ብድግ አድርገህ ሀንዬም ሰላምዬ እኮ በጣም ጥሩ ልጅ ናት ትላለች። አላየሻት ነው ይላሉ ወይዘሮ አስቴር። እንዴት ያለች አድርቅ መሰለችሽ ይሏታል ለሀንዬ ሀንዬም እኔ ግን በጣም ወዳታለሁ ትላለች። እንግዲህ አያታቸውም በልጅነትሽ እኮ ነፍስሽ እስከሚወጣ ነበር የምትወጃት ይሏታል ሀኒዬን እየሰደበችሽም እየመታችሽም እዛው ስሯ ነበርሽ ትላታለች። ሽሞኮ ጥሎብኝ ሰላምዬን በጣም ነው መወዳት ብላ እቅፍት ታደርጋታለይ። ወይዘሮ አስቴር ቤት አንድ ጊዜ እኔ መጣለሁ ብላ ብድግ ብላ ወደ ኩሽና ትሄዳለች። ሀኑ ራምዬን ብድግ ትል ና በቃ ማሚዬ እኔ ማህኝ ጋ ልሂድ ትላታለች። እሺ ብላ ትሰናበታቸዋለች። ወይዘሮ አስቴር ወይዘሮ አስቴር እግ እንግዲህ ቁጭ ባሉበት ሶፋ ላይ የድሮውን ያስታውሳሉ። እዚህ ቤት ሰው የለም እንዴ ብለው ይገባሉ። እንዴት ደክሞኛል እያሉ ቁጭ ላሉ ከሶፋ ላይ አያቴ ትልና የድሮ ሀሴት ብቅ ትላለች። የኔ ቆንጆ በማለት እቅፍ እያደረጉ ያስታውሳሉ። ልዕልት እስኪ እዚህች ጋር ቁጭ በይ እያሉ የሳሳ ሙና ደህና ነሽ ምናምን እያሏት እናቷ የት እንዳለች ይጠይቋታል። እንግዲህ የድሮ ሀሴትን እናቷ ምግብ እየሰራች እንደሆነ ብቻሽን ነው ወይ ያለሽው፣ ምናምን ሲሏት እናቷ እንዳለች እናቷ ደግሞ ከታች ምግብ እየሰራች እንደሆነ ለወይዘሮ አስቴር ላያቷ ተነግራቸዋለች። ማለት ማለት ነው። እንዴት ነው እድግ ያልሽው እያሉ ይሏታል ማለት ነው። ትልቅ ሰው ሆንሽልኝ አይደል ሲሏት፣ የልጅ ነገርም እማዬ ናት ብዙ ብዙ ምግብ እያበላች አሳደገችኝ ትላለች። የኔ ማር በድሮውም ጊዜ ቢሆን እህትሽ የት ነው ያለችው ስትላት፣ ሰላም ትምህርት ቤት ሄዳለች ትላለች ማለት ነው። አንቺ ስለምን አልሄድሽም ስትላት፣ አንቺ መምጣትሽን ስለሰማሁ አንቺን ለማየት ነው ብላ ትላለች ማለት ነው። እኔን ለማየት ብለሽ ከትምህርት ቤት ቀረሽ ስትላት፣ አሁን ማዬ አያቴ አንቺን እኮ በጣም ውድድ ነው ማረግሽ እያለች ያን ሁሉ እንግዲህ ማስታወት ጀምራለች ማለት ነው። ወይዘሮ አስቴር የልጅነቷን የሀናንን እያስታወሰች እኔ የሚገርመኝ እኮ ትላለች ወይዘሮ አስቴር እንዴት ልጅ ሲያድግ አይለወጥም ትላለች ያው ውበቷም ሁሉ ነገሯም ስነ ምግባሯም እንደነበረ ስለነበር አይነት አስተዳደግ ነው እያለች መገረሟን ቀጥላለች። ወይዘሮ አስቴር ሀንያ አባት ደግሞ ተኝቼ ነው ያደርኩት ዛሬ ዛሬ ደግሞ ምነው ስብርብር አረገኝ እያሉ ሆስፒታል ይገኛሉ። በመቀጠር አሴር እንግዲህ ፋዘርነት ይሉታል እያለ ይገባል ወደ ሀንያ አባት ማን ይላቸዋል። ልጅነት እያለ ፌስታሉን አንጠልጥሎ ይገባል ማለት ነው። ደግሞ ጀመረ አይደል ይለዋል የሀንያ አባት ሀዘርዬ ይልቅ በእጅ ያስኩትን ገምቱ ይላቸዋል። እናስገምተኝ ትነግረኛለ እንደ ይላሉ። ይሄን ያለ ሰው ደግሞ ካልገመቱ አልነግረውትም አልነገረውትም ትንብያ ያባትም እኔ ደግሞ ካልነገርከኝ አልገምትም አልገመተኝ ይላሉ። መጀመሪያ ልንገረውት እና ገመታሉ ሲል ይሄን ያባት ይስቃሉ። ሁሉው መጀመሪያ ንገረኝ እና ገምታለሁ ይላሉ። እሺ ጥሩ አቮካዶ ነው ያስኩት ይላል አሲር። የምን አቮካዶ ይላሉ ይሄን ያባት። አቮካዶ አቮካዶ ነው ሌላ የምን አቮካዶ አለ ይላል አሲር። ይሄን ይሁን ብለህ አመጣው እርሱ እንዲበሉ ነው ይላል። ማን ግዛለህ ብሎ ማንም አላለኝም ይላል አሲር። ቅድም የሆኑ ሰዎች ለታማሚ ገዝተው ሲገቧቸው ለዛ ነው የገዛሁት ለዛ ነው ሰርቻ መጣሁት። የሀኒ አባት በመሳቅ አይ አንተ ይላሉ፣ ኤርትራይም ኮርጅህ፣ ምግብ ላይም ኮርጅህ፣ ታዲያ አንተ ይሻልሃል። በቃ ተደበረውት ይቀራል። ያው እንደፈረደብኝ እኔ ራሴ በለዋለሁ ይላል። ይፈልጋሉ ወይስ አይፈልግም ይላቸዋል። ህን እየነባርና እየማባት ከተኙበት ቀጥሉና መፈለግማ እፈልጋለሁ ይሉታል። አሲርንሮት ልናጠጥ ያደርጋቸዋል። ግን አቮካዶ ይላሉ። ህን ብዙም አይደለሁም ይላሉ። እንግዲህ ከአቮካዶ መረጥ ያደርግና አሲር እችን ይሞክሯት እስኪ እች አሪፍ ነች ብለው ለህን አባት ይሰጧቸዋል። ይ ከልጅነቷ ጀምራ ብዙ አትወድም። እኔም ደግሞ እኔም ደግሞ ብዙ ፍላጎት የለኝም። ምን ምን ሆና ነው የማትወደው? ብቻ አቮካዶ አትወድም ቆመችም ለአንድ አቮካዶ መሆን አቅም አያጡም አይደል? ይቻላል። ስም ግን እንዴት ልብላው? ዝም ብለው ይጋጡት ይላቸዋል። አሲር ደግሞ የጉረሱ ተረተው አሲር፣ እንደ ከብት ዝም ብለው ይጋጡት ከመሆኑ ታጥቧል ይላሉ። ይህን እያባት አሁ አሁን አጥቤ ነው የመጣሁት ይልና እንግዲህ አንዷን አቮካዶ ብድግ ያደርግና እንደውም ከፈለጉ ላሳየዎት ይልና ይበላል ማለት ነው ክፍት ያደርግና እንግዲህ አሲር እንዴት አድርጎ እንደሚከፍት ያውና ይህን እየማባት ከፍተው አቮካዶዋን መብላት ይጀምራሉ። አንተ እንደው እኔንም በዚህ ዕድሜ ህፃን አደረከኝ አንተው፣ ይለዋል አሴረን ያን እያባል ፋዘር ሙድ ይዛሉ። እንዴ እንደውም እንዴት እንደሚበላ ቆይ አላሳየሁትም፣ ፋዘር ሙድ ያዙብኝ፣ ደግ ምን አድርጌ ይላሉ። ያስኮ ሳይገምቱ ሰጥቼ እርስዎ ሳይገምቱ ቀርባ አይደል

ጋር አይደለም ጥይት ላለት በዛ አይደለም አባዬ ነው የሚጠብቅልኝ ሰው አያት እየፈለኩ ለት እንዳይሄድብሽ አይበር ትላታ ላይ አራት ይህን ገዛ ይባልም ትላታ ላይ ለለት ከበራች ቤተሰቦች፣ ቪዲዮውን እዚህ ላይ አቆማለሁ። ቀጣይ እየቀራለሁ ደግሞ በቀጣይ ፓርት አቀርብላችኋለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ቪዲዮውን ላይክሽር ሼር እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ሃኒዬ የኔ ደርባባ ደስ ስትል እውነትም ያሰው የፈጣሪ ሆይ እቺን የመሰለች ልጅ እንዳታስመልጠኛለው አቶ መስፍን ይገባዋል ማለት ነው። በጣም ጸባይ ሰና የሆነች ጥሩ መልካም ልጅ ነች ማለት ነው። ግን ወይዘሮ ሜላት ይጸጽታታል ላይ ያው እሷን ትንሽ እያበሳጨቻት ትገኛለች ማለት ነው። ቢሆንም ደግሞ የታገሰ ዋጋ አለው እና መጨረሻዋ ያምራል ብዬ አምናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።